አሠብ ጥያቄው ሲነሳ ሰዎች አንዳንዴ የአንድ ዓመት የሁለት ዓመት ዕድሜ ያለው ጥያቄ አድርጎ የሚያቀርቡ ሰዎች ይሄ ወደ ኋላ ሩቅ መሄድ አያስፈልግም። ለምሳሌ ጠቅላይ ሚኒስትር አብይ ወደ ኤርትራ ሲሄዱ ያደረጉት ንግግር አንደኛው በአሠብ ጉዳይ እንደሆነ ተናግረዋል። የሻቢያን መንግስት ነው ወይስ እኔን የሚያስተዳድረኝን መንግስት ነው ማምነው ነው ጥያቄ፣ አንደኛው ነገር። ሁለተኛው በይፋ ጠቅላይ ሚኒስትሩ አሰብን በጎበኙበት ሰዓት ላይ ሲጂቲኤን ፕሬዚደንት ኢሳያስን እንኳ አናግሯቸዋል። ጠቅላይ ሚኒስትር አብይንም አናግሯል። የቻይናው ዜና ድርጅት ተቋም ኢንተርቪው ሲያደርግላቸው ኢትዮጵያ አሰብን መጠቀሟ ለኤርትራ ስላለው ጥቅም ብዙ ነገር አንስቷል። ስለዚህ ጥያቄው ያኔም ነበረ። እዚህ ሚሊኒየም አዳራሽ በነበረው መድረክም ላይ ያ ጥያቄ ነበረ። በኢትዮጵያና በኤርትራ መካከል ያለው ግንኙነት አሰብን በመጠቀም ዙሪያ ያጠነጥናል ሲባል አንደኛው ምክንያት ምንድን ነው? ወደ ጥያቄ ለመምጣት ያክል አሰብ ወደዛ የሄደበት መንገድ ትክክለኛ አይደለም። ምክንያቱም እስከ ቅርብ ጊዜ አይ በሪፈረንደም አይደለም ሀገር የሆን ነው ኢትዮጵያ በሰጠችን የማደርላንድ ሪኮግኒሽን አይደለም ሀገር የሆን ነው እስካሉበት ጊዜ ድረስ ሪፈረንደሙን ነበር እንደ ምክንያት ሲያጠቁ ሲጠቁስ ነበር። በዛ ሪፈረንደም እንዴት ነው ያ ሪፈረንደም የተካሄደው? ያ ሪፈረንደም የተካሄደበት መንገዱ በራሱ ስህተት ነበረ። ምክንያቱም እንደ ኔሽን ስቴት ነው ኤርትራ ሪፈረንደም ያካሄደችው። ምክንያቱም ኤርትራዊ የሚባል ማህበረሰብ ለምሳሌ አንቀጽ 39 ለብሔር ብሔረሰቦች የሰጠው መብት አለ። ያ መብት ለእያንዳንዱ ብሔር ብሔረሰብ የተሰጠ እንጂ በጥቅል ኤርትራ የሚባል ብሔረሰብ የለም። አፋሩ በራሱን ችሎ መወሰን ነበረበት። አፋሩ አጌንስት ቮት አድርጎ እያለ ይህንንም የዩናይትድ ኔሽን ሪፖርት ላይ አለ። አፋር የአፋር አካባቢ የተደረገው ሪፈረንደም በከፍተኛ ድምጽ አጌንስት ነው ቮት ያደረገው። ግን ወደ ጠቅላላ ቋት ውስጥ ሲገባ ማይኖሪቲ ስለሆኑ አፋር ብቻ አይደለም፣ ሌሎቹ በተለይ ወደ ኢትዮጵያ ድንበር ጠጋ ያሉት አካባቢዎች ወደ ኢትዮጵያ ጋር አብሮ የመቀጠል ፍላጎትን አሳይቷል። የአፋር ህዝብ ያንን ውሳኔ አሳልፎ በግድ ነው የሄደው አጌንስት ቮት እያደረገ። ስለዚህ ለእኔ ብዙ ጊዜ እንደማነሳው ኢትስ ሚሊተርሊ ኦኩፓይድ ቴሪቶሪ ኦፍ ኢትዮጵያ ነው ብዬ ነው አሰብን ሪኮግናይዝ የማደርገው በሚሊተሪ አቅም የተያዘ ዜጎቿ የተያዙባት የኢትዮጵያ ግዛት ነው ብዬ ነው ወስዶ ያንን ግዛት። ስለዚህ ኢትዮጵያ አሰብ ላይ ስታነሳ ወያር ኖት ኦንሊ ቶኪንግ ባት ኢኮኖሚካል ኢንቨስትመንት እዛ ላይ ስላለ፣ አዎ በጣም ብዙ ወጪ ወጥቶበታል። ብዙ ሰዎች ታሪክ ሲባል መቶ ዓመት ሁለት መቶ ዓመት ምናምን ብቻ ወደ ኋላ ሄደን ይመስላል። ለምሳሌ 1800 እንደዚህ ብላችኋል፣ 1902 እንደዚህ ብላችኋል፣ 1908 እንደዚህ ብላችኋል ይባላል። ያንን ስምምነት ከኢትዮጵያ ጋር ፈረመ የሚባለው ጣሊያን ነው። 1945 ላይ የፓሪስ ጉባኤ ላይ ይህን ስምምነት ሽሯል። ይህን ስምምነት ሽሮ ለኢትዮጵያ የባህር በር ያስፈልጋታል። ስለዚህ አሰብ ወደ ኢትዮጵያ እንዲጠቃለል ውሳኔ ታላልፏል። የዩኤን ሪፖርት አለ። የአሸናፊዎቹ መድረክ ብቻ ሳይሆን ጣሊያንም በተገኘችበት ስለዚህ እነዛን ጠክቷል፣ በ1945ቱ የፓሪስ ጉባኤ ላይ። ከዛ በኋላስ ዩናይትድ ኔሽን ኮሚሽን ፎር ኤሪቴሪያ ተቋቁሞ ምንድነው የወሰነ ውሳኔ? ይሄም የታሪክ አቀል አለ። ይሄ ውሳኔ ምንድን ነው የሚለው ምክንያቱስ ምንድነው? ኤርትራ ወደ ኢትዮጵያ እንድትጠቃለል ሲወስን አንደኛው ለኤርትራ ሕዝብ ጥቅምና ደህንነት ለአፍሪካ ቀንድ ሰላምና መረጋጋት፣ እንዲሁም ደግሞ በተለይልና የኢትዮጵያ የባህር በር ይገባኛል ጥያቄ ተገቢና ፍትሃዊ ስለሆነ በእነዚህ ሶስት ምክንያቶች ኤርትራ ወደ ኢትዮጵያ በፌዴሬሽን እንድትተሳሰር ተደርጓል ይላል። ይህም ታሪክ ነው። ከዛ ደግሞ እንምጣ ምክንያቱም በኢትዮጵያ ታሪክ ውስጥ ትልቁ ስህተት በቅርብ ጊዜ ስህተት የሚባለው ቀዳማዊ ኃይለስላሴ የኤርትራን ፌዴሬሽን ያፈረሱበት ነው። ይህን እንደ ስህተት ሪኮግናይዝ ማድረግ ይቻላል። ከዛ በኋላ ግን ኤርትራና ኢትዮጵያ ሀገር ሆኖ የቀጠሉበትም እሱም ታሪክ ነው። እንደ አንድ ሀገር አብሮ የቀጠሉ ዴን፣ ኤርትራ ከኢትዮጵያ ስትወጣ በሚሊተሪ ፓወርም ይሁን በሪፈረንደም ኤርትራ ከኢትዮጵያ ስትወጣ የወጣችበት መንገድ የተቀረውን የኢትዮጵያን ግዛት ሕልውና አደጋ ውስጥ በከተተ መንገድ ነው። ምክንያቱም ማንኛውም ሀገር ሲገነጠል የሚቀረውን ሀገር ክፍል እጣፈንታ አደጋ ውስጥ መክተት የለበትም። ሉዓላዊነትም አደጋ ውስጥ መክተት የለበትም። ስለዚህ ያ በበቂ ሁኔታ ዲቤት ተብላ አልነበረም፣ በበቂ ሁኔታ ኔጎሽት ተብላ አልነበረም፣ በበቂ ሁኔታ ዲስከስድ አልሆነም። በዛ ላይ ደግሞ አራት ኪሎም የነበረው አዲ አሉም የነበረው ተመሳሳይ አስተሳሰብ ያላቸው ኃይሎች የኢትዮጵያ ሕዝብ ባልተወከለበት፣ በተላለፈው ፕሮግራማችንም አንስቸዋለሁ፣ የኢትዮጵያ ሕዝብ ባልተወከለበት ወይም ደግሞ በውግንናም በውክልናም በኢትዮጵያ ህዝብ ያልተወከሉ ለኢትዮጵያ ህዝብም ያልወገኑ ኃይሎች የኢትዮጵያን ህዝብ ህልውና አደጋ ውስጥ የሚከት ውሳኔ ወስዷል። ስህተት አለ ከተባለ ይህንን ስህተት የሰራው እዚህኛም ጋር ያለው አሎም ያለው እንዲሁም ደግሞ ይሄ ስህተት ሲሰራ ቆሞ የተመለከተው የኢትዮጵያን ህዝብ እጣፈንታ ሊከላከልለት ይገባ የነበረው የአፍሪካ አንድነት ድርጅት የተባበሩ መንግስታትም ጭምር ኃላፊነት ይወስዱበታል። ስለዚህ አሰብን ጥያቄ ስናነሳ አንደኛው ከታሪክ ነው። ሁለተኛው ቅድም አንተ ከፖርት ኢንፍራስትራክቸር ጋር እያይዘ ያነሳቸው ነገሮች አሉ። የሪፋይነሪ ኢሹ አለ። አሁን ባለው ከረንት ኢኮኖሚክ ቫሊዩ ኢምቢሊየንስ ኮስት የሚያደርግ ስለዚህ እነዚህ እነዚህ ነገሮች ማንሳት